የታፈነው ጠጣር እውነት የታዬ ደንደአ ጥሪ ይሄ ሊያስገድለኝ ይችላል ይላል። በርካቶች በተለምዶ ፖለቲካ ቆሻሻ ነው ሲሉ ይሰማል። በአንድ መልኩ እውነት አላቸው። በተበላሸ ፖለቲካ ምክንያት በርካታ ሀገራት ለመከራና ለችግር ተጋልጧል። ለፖለቲካ በሚሸረቡ ሴራዎች ምክንያት ሚሊዮን ንጹሃን ሲገደሉ፣ ሲፈናቀሉና ሲጎሳቆሉ ታይቷል። ማህበራዊ መስተጋብሮችና ዘመናትን የተሻገሩ እሴቶችን ፈርሰው ጥላቻና ኖር እየተስፋፋ ይገኛል። አሳዛኝ ክህደቶች፣ ከባባድ ውሸቶችና ዘግናኝ ግድያዎችም በፖለቲካ ሽፋን ተፈጽሟል። ትልልቅ ሀገራት በፖለቲካ ፕልሽት ተዳክሟል። ከኢትዮጵያ አኳያ ደግሞ ፖለቲካ ከውሸታምነት፣ ከሌባነት፣ ከአድርባይነት፣ ከሰረኝነት፣ ከግፈኝነት ጋር ተዛምዷል። ፖለቲከኛ ሲባል ሙስና፣ ቅጥፈት፣ አስመሳይነት፣ ግለኝነት፣ ክህደትና ገዳይነት በአይነ ህሊና ይከሰታል። ለህዝብና ለሀገር ጥቅም በእውነት አስቦ የሚሰራ ዜጋ ፖለቲካ ያልገባው ሞኝ እስከ መባል ደርሷል። በተለይ ደግሞ የወቅቱ ሁኔታችን እጅግ ይሰቀጥጣል። ከዚህ አኳያ ሲመዘን ፖለቲካ ቆሻሻ ነው ማለት ትክክል ይመስለኛል። ይሁንና ፖለቲካ እንደ ማንኛውም ሙያ ሊቆሽሽ ቢችልም በተፈጥሮ ግን ቆሻሻ አይደለም። ይልቁንም የቆሸሸውን ሥርዓት ያነጻል። በትክክለኛ ትርጉሙ የተለያዩ ፍላጎቶችን በማስታረቅ ለጋራ ዓላማዎች በጋራ ለመስራት የሚያስችል ጥበብ ይባላል። ችግሮች የሚቀረፉበትና አቅሞች የሚጎለብቱበትን ሥርዓት ለመዘርጋትና ለመተግበር ያስችላል። ነፃነት፣ እኩልነት፣ ፍትሕ፣ ሰላምና ተዝላ የሚሰፍኑበትን ሁነኛ መንገድ ይቀይሳል። የደከሙትን አጠንክሮ ስኬት ያበቃል። የወደቁትን አንስቶ የደህዩትን ያበለጽጋል። ስብራቶችን እየጠገነ ህመሞችን ይፈውሳል። እውነትን በማውጣት ዕርቀ ሰላም ያወርዳል። በአግባቡ የሕግ የበላይነትን በማስፈን ለዜጎች ደህንነት፣ ነፃነት፣ እኩልና ሰላም ዋስትና ይሰጣል። ይህ ሁሉ ግን እንዲሁ በተፈጥሮ አይከሰትም። የፖለቲካው በቅንነት በብቃትና በብልሃት መመራትና የቁም ነገረኛ ዜጎችን ተሳትፎ ይጠይቃል። ፖለቲካ በሀገር ኪሳራ በሚነግዱ ቁማርተኞች ሳይሆን በሀገር ወዳድና ብቁ ፖለቲከኞች ሊያዝ ይገባል። ለአንድ ሕዝብ ፖለቲካ ፍጹም ወሳኝ ሙያ ነው። በትክክል ሲከወን ተአምር ሊባል የሚችል አዎንታዊ ለውጥ ያመጣል። ከዚያ አኳያ ተጨባጭ ማሳያዎችን ማቅረብ ይቻላል። የዛሬ 250 ዓመት ገደማ የእንግሊዝ ኮሎኒ የነበረችው አሜሪካ ላለፉት ሰባ ዓመታት ገደማ የዓለም ልዕለ ኃያል ነች። ከ30 ዓመት በፊት በድህነት አዙሪት ተይዛ የነበረችው ቻይና ዛሬ በዓለም ኢኮኖሚ ሁለተኛነቱን ይዛለች። ከሶቪየት መፍረስ በኋላ እጅግ ደክማ የነበረችው ራሽያ በ30 ዓመታት ውስጥ የማትበገር ሀያል ሆናለች። ከ31 ዓመታት በፊት የአፓርታይድ ሰለባ የነበረችው ደቡብ አፍሪካ ዛሬ በአፍሪካ የተሻለውን ኢኮኖሚና ዲሞክራሲ ገንብታለች። በአስተዳደርና በፀጥታ ቀውስ ታንቃ የነበረችው ቡርኪናፋሶም በሦስት ዓመታት ውስጥ ባሳየችው አስገራሚ ለውጥ በአፍሪካ ብቸኛዋ ከዕዳ ነጻ ሀገር ሆናለች። ጃፓን፣ ደቡብ ኮሪያ፣ ኢንዲያ፣ ሩዋንዳና የመሳሰሉት ሀገራትም በአጭር ጊዜ ተአምር የሚመስል እድገት አሳይቷል። ሁሉም የሆነው ግን በተአምር አይደለም። የሀገራቱ ፖለቲካ በብቁ በንቁና በትክክለኛ ፖለቲከኞች በመመራት የመጣ ውጤት ነው። ፖለቲካ ሲሰምር ያነጻል፣ ያነቃል፣ ያስተባብራል፣ ያሰራል፣ ያሳድጋል፣ ያስከብራል። አስተዳደራዊ፣ ኢኮኖሚያዊ፣ ማኅበራዊና ሰብአዊ በሽታዎችን ይፈውሳል። በአንጻሩ ግን ፖለቲካ በግለኝነትና ቁማርተኞች ሲያዝ ቆሻሻ በሽታ ይሆናል። በሽታውም ሁሉን የሕይወት ዘርፍ በማናጋት ዙሪያ መለስ ቀውስን ያስከትላል። ፍትሕን ነፃነትን፣ ሰላምን፣ አንድነትንና እድገትን በማጥፋት ስርዓት አልበኝነት ጭቆናንና ድህነትን ያነግሳል። በዚህ መልኩ ፖለቲካ በሽታ የሆነባቸው ብዙ ሀገራት አሉ። ከብዙ ሺህ ዓመታት በፊት የዓለም ስልጣኔ ቁንጩ የነበረችው ሶሪያ ዛሬ ፈራርሳ አሸዋ መስላለች። የእነ ቻይና ጎረቤት የሆነችው ማይናማር በእርስ በርስ ጦርነት ትታመሳለች። በአፍሪካ ታላቁ ሀገር የነበረችው ሱዳን ለሁለት መከፈሏ ሳያንስ ሁለቱም ክፋዮቿ በጦርነትና በድህነት ቀውስ ተይዘዋል። የዓለም ውድ ማዕድናት ማዕከል የሆነችው ኮንጎ ኪንሻሳም ለዘመናት በግጭትና በደህንነት አዙሪት ውስጥ ትገኛለች። የሶማሊያ፣ የኢራቅ፣ የሊቢያ፣ የሄቲና የመሳሰሉት አገራት ሁኔታ በዚሁ መንገድ ይታያል። ይህ አሳፋሪ ውድቀት ግን በአንዳች እርግማን የተፈጠረ አይደለም። የሀገራቱ ፖለቲካ በአቅምና ሞራል አልባ ትንንሽ ሰዎች እጅ መግባቱ የወለደው ብልሽት ያመጣው ውጤት ነው። ፖለቲካ ሲበላሽ ያቆሽሻል ያደነቁራል፣ ያከፋፍላል፣ ያጣላል፣ ያሰንፋል፣ ያደኸያል፣ ያዋረዳል ለሰላምና ደህንነት፣ ለኢኮኖሚ እድገት፣ ለማኅበራዊ ልማት፣ ለሰብአዊ መብት ጥበቃና ለመልካም አስተዳደር አደገኛ ካንሰር፣ ነቀርሳ ይሆናል። ሀገራችን ኢትዮጵያ ከማንም በላይ የተበላሸ ፖለቲካ ሰለባ ሆናለች። ብልሽቱ አድዋ ላይ ለጥቁሮች የነፃነት የክብር ችቦ የለኮሰውን ታላቅ ህዝብ ዛሬ ከፋፍሎ እያባላውና አደሂቶ ለስደት እየዳረገው አንገቱን አስደፍቶታል። ውሃ ሲጠይቁት ወተት ያቀብል የነበረው ቸር ሕዝብ በልቶ ማደርና ወጥቶ መግባት ብርቅ እንዲሆንበት አድርጎታል። እዚህ ያደረሰን የፖለቲካ መቆሸሽ የሩቁን እንተወና ዐፄ ኃይለሥላሴ አርበኞችን ክደው ባንዳዎችን ከሾሙበት ጊዜ ይጀምራል። በወቅቱ እናት ሀገር ኢትዮጵያ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ መባሉ ይታወሳል። ሲሻሩ ላይ ቆጩ ሲሾሙ መዝረፍም እንደ ግኝት ተቆጥሯል። የ1966ቱ አብዮትም ምርጥ የኢትዮጵያ ተማሪዎችን በልቶ ፖለቲካንና ኮረንቲን በሩቁ አሰኝቷል። ፖለቲካ በዋነኝነት ግፍንና ውሸትን ለማይፈሩ ሞራል አልባ ግለሰቦች የተመደበ ቆሻሻ ሥራ ተብሏል። በኢህአዴግ ምሁር አድርባይ ነው በሚል በአብዛኛው ፖለቲካ ላልገባው ወንበር ተሰጥቷል። የሹመት መስፈርት የፓርቲ ታማኝነት እንጂ እውቀትና ብቃት አለመሆኑም በግላጭ ተነግሯል። ዛሬ ላይ የነበረው ብልሽት መታረም ሲገባው ፖለቲከኛችን የመጨረሻ ቆሽሿል። ፖለቲካ ዜረኝነትና ቁማርተኝነት መሆኑም በግልጽ የሚናገሩ ግለሰቦች ስልጣን ለመያዝ በቅቷል። በዚህም ምክንያት የዜጎች ሕይወት ከአበባ ቅጠልና ከሁለት መቶ ብር በታች ሆኗል። ለአፍሪካ ኩራት ምልክት የነበረው ሕዝብ ለራሱ መሆን አቅቶታል። አንዳንዱም በትግል ስም ያልተገባ ትርክት ፈብርኮ የሌለ ልዩነት እየፈጠረና ትንንሽ ስንጥቃቶችን እያሰፋ ቁማርተኞቹን በነፃ ሲያገለግል ይታያል። በታሪካችን ከገጠሙን አደጋዎች ይህ ትልቁ ይመስለኛል። በጸጥታው፣ በኢኮኖሚው፣ በማኅበራዊውና በዲፕሎማሲው ረገድ ዙሪያ መለስ ቀውስ ውስጥ ከቶናል። ከክብደቱ አኳያ አደጋው ሰላምን፣ ነፃነትን፣ ፍትህን እኩልነትንና ሀብት ንብረትን ብቻ ሳይሆን ሀገርንም ሊያሳጣን ይችላል። በተቻለ ፍጥነት መቀልበሱ ለሁሉም የህልውና ጉዳይ ይሆናል። ይህ ደግሞ እውነተኛ ብቁና ሀገር ወዳድ ዜጎች ተባብረው በፖለቲካው መሳተፍን ይጠይቃል። በፈረንጆቹ ነፃ ምሳ የለም ይባላል። ጉዳዩ ለፖለቲካችንም በትክክል ይሰራል። ሰላማችንን ነፃነታችንንና ልጆቻችን ሀገር እንዲኖራቸው ከወደድን በፖለቲካ መሳተፍ ይኖርብናል። የኢትዮጵያ ህዝብ ሆይ በፖለቲካ አያገባኝም አይባልም። ፖለቲካ በተለይም የተበላሸው አንተ ባትፈልገውም ፈልጎ ያገኝሃል። አርሶ አደር ከሆን በማዳበሪያና በግብር አስታኮ ይመጣብሃል። ከይዞታ ሊያፈናቅልህ ወይም ማሳህን የጦር ሜዳ ሊያደርግብህ ይችላል። ነጋዴ ብቶን አገልግሎት ሊከለክልህ ወይም ለሌብነት ሊያጋልጥህ ይችላል። በጸጥታ ችግር ግብአትና ገበያ አሳጥቶ ያከስርህ ወይም በስፖንሰር ስም ያዳክምህ ይሆናል። ሠራተኛ ከሆንክ በዋጋ ግሽበት ደሞዝህን ነጥቆ ኑሮውን ኑሮን መራር ያደርግብሃል። ወላጆችህን መርዳት እያለብህ የነሱ ተረጅ ያደርግህም ይሆናል። ተማሪ ብትሆን ተስፋና ሥራ አሳጥቶ በስደት መንገድ ላይ የአውሬ ሲሳይ ያደርግሃል። ለዓመታት የቤተሰብ እጅ ያሳይህም ይሆናል። የልጆች አሳዳጊ ከሆንክ በብልግና በሐሺሽና በሺሻ ይበክሉብሃል። የሥርዓት አልበኝነት ሰለባም ያደርግሃል። ስማኝማ ሾፌር ወይም መንገደኛ ከሆንክ ለግድያ ለእገታና ለዘረፋ ያጋልጣል። በትራፊክ በኩል አበባና ዘንባባ ይዞ ሊመጣብህ ይችላል። ወጣት ከሆንክ በግድ ወታደር አድርጎ ባልተገባ ጦርነት ይማግድሃል። የሞትህ መርዶ እንዳይነገርም ያደርግ ይሆናል። ገንዘብ ቢኖርህ አንድ የምንዛሬ ውሳኔ የመግዛት አቅሙን ከእጥፍ በላይ ያዳክምብሃል። በመንገድ ላይ ቤት ቢኖርህ በኮሪደር ስም አፍርሶ ካሳ ሊከለክልህ ይችላል። መደበኛ ዜጋ ብትሆን የሚሊሻ ልብስና ስንቅ ሊጠይቅህ በርህን ያንኳኳል። ነፃነትና ሰላምህን ከመንጠቁ ባሻገር እንደ ሶርያውያን ሀገር አሳጥቶ በየቦታው ሊበትንህ ይችላል። የወረዳና የዞን አመራር ወይም የቀበሌ ሚሊሻ ከሆንክ አንድ መጥፎ አጋጣሚ ሕይወትህን ወስዶ ልጆችህን የጎዳና ተዳዳሪ ሊያደርግብህ ይችላል። ዲያስፖራ ወይም ከፍተኛ አመራር ብትሆን እንቅልፍ አልባ የህሊና ቁስለኛ ወይም ግዴለሽ የሁኔታ እስረኛ ያደርግሃል። ከተበላሸ ፖለቲካ ማንም የትም ሊያመልጥ አይችልም። ስለዚህ ፖለቲካ ቆሻሻ ነው ብለህ አትራቀው። ሊቆሽሽ ቢችልም ሁነኞች ከያዙት ፖለቲካ መድኃኒት እንጂ በሽታ አይደለምና ከእንቅልፍ ነቅተህ ተሳትፍ። ከተባበርክ አቅምህ የማይበገር መሆኑን እወቅ። በፖለቲካ ቁማርተኞች የክፍፍል ሴራ አትውደቅ። ፈጽሞ በሃይማኖት፣ በብሔር፣ በጎሳና በአካባቢ ተለያይተህ አትጨቃጨቅ። ጥቅምህ በህብረት ውስጥ መሆኑን ተረተህ ልዩነትህን በማክበር አንድነትህን አጥበቅ። ያልተገባውን ሁሉ አትስራ። ህጋዊውንና የሚገባውን በማድረግ መብትህን ለማስገበር ግን አትፍራ። ሰላም፣ ነፃነት፣ የተሻለ ሕይወት፣ እኩልና ፍትህ ይገባሃል። ስኬቱ ተባብሮ መሥራትን ብቻ ይጠይቃል። ዓለም የዘላለም ላትሆን፣ አድርባይ አትሁን። በማንኛውም ሁኔታ ውስጥ ለክብርህ ዋጋ ሰጥ